እንግዲህ እኔም ስመለከተው በጣም አዲስ ለአይን የሚማርክ ደስ የሚል እንዲሁም ደግሞ ብዙ ቦታን የማይፈጅ ነውና፣ እስኪ ስለማሽኑ አጠቃላይ ነገር እስኪ አንሳልኝ። በአንድ ጊዜ እይታ አንድ ሰው ኦፕሬት ማድረግ የሚችል ነው። አጠቃቀም በጣም ቀላል ነው። ማሽኑ ራሱን የቻለ ቴምፕሬቸርና ታይመር መቆጣጠሪያ ያለ፣ እንዲሁም ደግሞ ልክ ቆልተን በጨረስን ሰዓት ከእጅ ንክኪ በሆነ ራሱን የቻለ ሪቨርስ ማድረጊያ ስላለን ሪቨርስን በመጫን ላችንን ማስወጣት እንችላለን። በምን ያህል የኃይል ፍጆታ ነው የሚሰራው? ለየትኛውም አይነት ጥራጥሬ መጠቀም እንችላለን። ለቡና፣ ለገብስ፣ ለየትኛውም በተጨማሪም ደግሞ ለዝንጅብል ማድረቂያነት መጠቀም እንችላለን። የሚቆላ ነገር ጭሶች ይኖሩታል እና ምናልባት ጭሱን በምን አይነት መልኩ ነው ማስወገድ የሚችለው? ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ከስቱዲዮ ወጣ ብለን አንድ ፕሮግራም አሰናርተንላችኋል። ፕሮግራሙ የሚያጠነጥነው በቤት ውስጥም ሆነ በውጭ ላይ ልትሰሩበት የሚችሉበትን አንድ ማሽን ነው። እንግዲህ ማሽኑ ከቡና በተጨማሪ ሌሎች ጥራጥሬዎችን እና አዝርቶችን የሚቆላልን ማሽን ሲሆን ከአነስተኛ ኪሎግራም ጀምሮ ያሉትን የተለያዩ መጠን ያላቸውን ጥራጥሬዎችን እየቆላ ለገበያ ልናቀርብበት የምንችለው የማሽን አይነት ነው። ይህ ማሽን እንግዲህ ለአጠቃቀም ቀላል እና ስራን ከማቃለል አኳያም ተመራጭ የሚደረግ ማሽን ነው። እንግዲህ ስለ ማሽኑ ይሄን ያህል ካልን በቦታው ላይ ተገኝተን ደግሞ ማሽኑ ምን አይነት ማሽን ነው፣ ምን አይነት ስራዎችን በአጠቃላይ መስራት ይችላል፣ የማሽኑ ዋጋ ምን አይነት ነው፣ የሚለውን እና የቢዝነሱን አዋጭነት ሙሉ መረጃውን በቦታው ላይ ተገኝተን የምናደርሳችሁ ይሆናል ዝግጅ ድርጅቱን ወደ እናንተ እያደረስኩ እኔ ባምላክ አበራ አብሪያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም፣ ደህና ናችሁ? እንግዲህ ዛሬ አንድ ለየት የሚል ማሽን ለተመልካች ለማድረስ ነው የመጣሁት። በቅድሚያ ግን ስምና የስራ ድርሻን አስታውቀኝ። መልካም ሚኪያስ እባላለሁ፣ የስራ ድርሻ ሴልስ ነው። በጣም ጥሩ። እስቲ በቅድሚያ ድርጅታችን ማን ይባላል፣ ምን አይነት ስራዎች ላይ ትኩረት አድርጎ ይሰራል የሚለውን በተወሰነ መልኩ እናንሳና አጠገባችን ላይ ስላለው ማሽን ደግሞ በደንብ ታስረዳኛለህ። መልካም የድርጅታችን ስም ኤልያስ ፓወር ይባላል። ከዚህ በፊት የምንታወቀው በሳተላይት በምግብ ማቀነባበሪያዎች ለዳቦ ቤከሪ ማሽኖች አሁን ደግሞ ወደ ሮስተር ማሽን ገብተና መቀያ ማሽን እሱን በማምረት ላይ ነው ያለ ነው በጣም ጥሩ እንግዲህ ዛሬ ይህንን ማሽን ለተመልካች ለማድረስ ነው የመጣው እንግዲህ እኔም ስመለከተው በጣም አዲስ ለአይን የሚማርክ ደስ የሚል እንዲሁም ደግሞ ብዙ ቦታንም የማይፈጅ ነውና እና ስለ ማሽኑ አጠቃላይ ነገር ስቲያንሳልኝ መልካም ከሲንግል ፌዝ ጀምሮ አለን። ለየትኛውም አይነት ጥራጥሬ መጠቀም እንችላለን። ለቡና፣ ለገብስ፣ ለየትኛውም በተጨማሪም ደግሞ ለዝንጅብል ማድረቂያነት መጠቀም እንችላለን ራሱን የቻለ ቴምፕሬቸር እና ታይምር መቆጣጠሪያ አለ። የአንድ አመት ዋስትና እና ሙሉ ስፔር አለ። በጣም ጥሩ የሚቆላበት ወይንም ደግሞ የሚፈጅበትን የሚወስደውን የኪሎግራም መጠን ከስንት እስከ ስንት ነው እያዘጋጃችሁ የምትገኙት? በሀያ አምስት ኬጂ አለ በሀምሳ ኬጂ እንዲሁም ደግሞ በመቶ ኬጂ አለ። በጣም ጥሩ አጠቃቀሙ ምን ይመስላል? አዲስ ነው ሳየው፣ ግን ደግሞ ሲምፕልም ይመስላል እና እስኪ ስለአጠቃቀሙ የተወሰነ ነገር አስረዳኝ። መልካም ማሽኑ ራሱን የቻለ ቴምፕሬቸር እና ታይመር መቆጣጠሪያ ያለው፣ እንዲሁም ደግሞ ልክ ቆልተን በጨረስን ሰዓት ከእጅ ንክኪ በሆነ ራሱን የቻለ ሪቨርስ ማድረጊያ ስላለ ሪቨርስን በመጫን ላችን ማስወጣት እንችላለን ማለት ነው። በጣም ጥሩ እንግዲህ የሚቆላ ነገር ጭሶች ይኖሩታል ና ምናልባት ጭሱን በምን አይነት መልኩ ነው ማስወገድ የሚችለው ወይንም ደግሞ ያን ያህል እንዳይበክል የሚያደርገው ነገር ምን አለው ማሽኑ ላይ? ጭሱን በምናወጣበት ራሱን የቻለ ቀዳዳ ስላለው በዛ መልኩ ነው ጭሱን የሚያወጣለን። በጣም ጥሩ ስ ፕሮሰሱ ኬት ነው የሚጀምረው? እህሉ ቤት በኩል ገብቶ ተቆልቶ ነው ደግሞ መጨረሻ ላይ እኛ ጋር የተቆላው እህል የሚደርሰን። ስ ፕሮሰሱን በተወሰነ መልኩ በዚህ ጋር ነው የሚገባ ልክ ከጨረስም በኋላ እሷ ተነቃይ ነች። ከዛ ሪቨርስን በመጫን ቆልተን በጨረስን ሰዓት ላይ ሪቨርስን በመጫን እህላችን እናስወጣለን ማለት ነው። ለአጠቃቀም ምን ያህል ቀላል ነው? ማንኛውም ሰው እንዴት መጠቀም ይችላል? ወይንም ደግሞ ምን ያህል ቀላል አድርጋችሁ ነው የሰራችሁት? ለአጠቃቀም አንድ ጊዜ በአንድ ጊዜ እይታ አንድ ሰው ኦፕሬት ማድረግ የሚችል ነው። ለአጠቃቀም በጣም ቀላል ነው ያንን የሚመስለው በጣም ጥሩ። በምን ያህል የሀይል ፍጆታ ነው የሚሰራው ማለትም ደግሞ በሲንግል ፌዝ ነው ወይስ ደግሞ በስሪ ፌዝ ነው የሚሰራው? መልካም ከሲንግል ፌዝ ጀምሮ አለ። የ25 ኪሎ ሲንግል ፌዝ ነው። የባለ ሀምሳውና የባለመቶ ስሪ ፌዝ ይፈልጋል። በጣም በጣም ጥሩ ምናልባት ያው ቡናን እና ሌሎች አዝርቶችን መቁላት ይችላል እያልከኝ ነበር እና ያው ለተመልካች ግልጽ እንዲሆን ምን ምን ለምሳሌ ምን ምን መቁላት ይችላል ገብስ ቡና ለውዝ ጥራጥሬ የተባለውን እንዳለ በተጨማሪም ደግሞ ለዝንጅብል ማድረቂያነት መጠቀም ይችላል በጣም ጥሩ እንግዲህ ያው የቡና መቆያ ማሽን የምናውቀው ለብቻው ለራሱ ብቻ ተብሎ የተሰራ ነው እና ምናልባት ይህንን ማሽን ሰዎች ሲገዙ ከቡና በተጨማሪ ሌሎች እያንዳንዱን የጥራጥሬ አይነቶች በአንድ ላይ አድርገው የቆሉ ለገበያ ማቅረብ የሚችሉበት ማሽን ይመስለኛል እኔ በግሌ ምናልባት ግን ለእነዚህ ማሽኖች ምን ያህል ዋስትና ትሰጣላችሁ መልካም እያንዳንዱ ማሽነሪያችን ላይ የአንድ አመት ዋስትና አለ በተጨማሪም ደግሞ የራሳችን ምርት ስለሆነ ሙሉ ስፔር አለ ያንን በጣም ጥሩ ስልጠና ያስፈልገዋል፣ ወይም ደግሞ ስልጠና የሚያስፈልገውን ነገር በእናንተ በኩል እገዛ ያገኛል? በስነስርዓት ሙሉ ለሙሉ ማሽኑን ከመግዛታቸው በፊት እንዴት እንደሚሰራ አሳይተን ሞክረው ነው። በጣም ጥሩ እስቲ የዋጋውን መጠን እናንሳ። ከስንት ብር ጀምሮ ነው እነዚህን መቆያ ማሽኖች ማግኘት የሚችሉ ሰዎች? ከአራት መቶ ሀያ ሺህ ብር ጀምሮ አለ። ከአራት መቶ ሀያ ሺህ ብር ጀምሮ በጣም ጥሩ እንግዲህ፣ ሰዎች ለተለያየ አይነት አገልግሎት የሚገለገሉበትን የመቆያ ማሽኖችን ምን እንደሚመስል እየተመለከትን ነበረ። ምናልባት እንደ አጠቃላይ ግን ኤልያስ ፓወርጋ ሰዎች ቢመጡ ለቢዝነስ የሚገለገሉበትን ምን አይነት ማሽኖችን እንዳጠቃላይ ትይዛላችሁ የሚለውን እናንሳ እና እዚህ ጋር እናበቃለን። መልካም፣ ለቢዝነስ የሚሆን የዘይት መጭመቂያዎች አሉ። በተጨማሪም የፒናት የለውዝ ቅቤ መስሪያ፣ የዳቦ ማሽነሪዎች ያንን ይመስላል። በጣም ጥሩ እናንተን ለማግኘት የት ብለው መምጣት ይጠበቅባቸዋል እንዲሁም ደግሞ ስልክ ቁጥር በምን አይነት አድራሻ ነው እናንተን አግኝተው ማሽኖችን መግዛት የሚችሉት መልካም መገነኛችን ዋለው ሰፈር ጋር አድሞን ላይ ነው አንደኛ ቢሮ ቁጥር ስድስት ላይ ነው በተጨማሪም ደግሞ በስልክ ቁጥር 0903 በ 2299975838 ላይ ያገኙናል በተጨማሪም ደግሞ በዌብሳይታችን ደብሊው ደብሊው ዶት ኤልያስፓወር ዶት ኮም ላይ ያገኙናል በጣም ጥሩ ጥሩ የሆነ ማብራሪያ ሰተኛል ስለሰጠኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። ክብራትና ክብራን ተመልካቾቻችን ቪዲዮን የተከታተላችሁትን ይመስል ነበረ። እንግዲህ ይህ ማሽን ከአነስተኛ ጀምሮ እስከ ከፍተኛ ድረስ ማለትም እስከ መቶ ኪሎ ግራም ድረስ ያሉ ጥራጥሬዎችን እና አዝርቶችን እየቆላን የምንሸጥበት የማሽን አይነት ነው። እንግዲህ ይህ ማሽን ቤት ውስጥ ሆኖ መሰራት የሚችል ሲሆን ለእናቶች እንዲሁም ደግሞ ለሴቶች ተመራጭ የሆነ የስራ አይነት ነው። በተጨማሪም ደግሞ የባልትና ውጤቶች ላይ ተሰማርተን የምንገኝ ከሆነ ይህንን ማሽን በመጠቀም በቀላሉ ወፍጮ ቤትም ሆነ ሌሎችን ስራዎች መስራት ሳይጠበቅብን በዚህ ማሽን ብቻ በመጠቀም ስራችንን ልናቀልና ወደ ገበያው ልንሰማራበት እንችላለን። በተጨማሪም ደግሞ ለሰዎች እየቆላን እያቀረብን ቢዝነሳችንን ልናሰፋበት እና ውጤታማ ልንሆንበት የምንችለው የማሽን አይነት ሆኖ እናገኘዋለን። ይህንን ማሽን የምትፈልጉና ወደዚህ ስራ ዘርፍ ላይ መሰማራት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኑን ማግኘት እና ወደ ስራው መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰነ ጊዜ ንላችሁ